ኢትዮጵያ ውስጥ የኤሌክትሪክ ገልባጭ በኖረ ብላችሁ ተመኝታችሁ ታውቃላችሁ ይኸው ዛሬ የኤሌክትሪክ ገልባጭ ይዤላችሁ መጥቻለሁ የምትመለከቱትን ገልባጭ ምናልባት ለጆሮአችሁ እንግዳ ሊሆን ይችላል ነገር ግን በፉል ኤሌክትሪክ አዲስ ገልባጭ ተገኝቷል መኪናውም የተመረተው ከወደ ህንድ ነው ከነሱ ዝኪ ዲዛይር ሀገር አዎ ሲኖትራክ በዚህ መኪና የመተካቱ እድል በጣም ሰፊ ነው መኪናውም በጭራሽ እንዳትንቁት ሙሉ ለሙሉ የኤሌክትሪክ ይሁን እንጂ ፐርፎርማንሱ ከሲኖ ትራክ ጋር እኩል ነው። እንዴት እንደሆነ አሳያችኋለሁ። ፕሮፔል ኢቪ ዳምፕ ትራክ። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ። እኔ ጆርናሊስት ጎሳ ነኝ። እንደተለመደው ስለ መኪኖች ልናወራና ልንወጋ እዚህ ተገናኝተናል። ዛሬ ደግሞ በኤሌክትሪክ ገልባጭ ተከስቻለሁ። መኪናውን እንደምትወዱት ምንም ጥርጥር የለኝም። ለህንዶች አጨብጭብ ያለው። በእርግጥም መኪናውን ካመረቱትና ወደ ስራ ካስገቡት ከዓመት በላይ ሆኗቸዋል። ስለ መኪናው እውቀት ያለውና ሪቪው የሚሰራላችሁ ባለማግኘታችሁ ነው እንጂ ይህ መኪና በእርግጥም ኢትዮጵያ ውስጥ መግባት ያለበት መኪና ነው። ምክንያቱም አሁን ላይ ብዙ ሰዎች ከነዳጅ ይልቅ ኤሌክትሪክን እየመረጡ ነው። አስተውላችሁት ከሆነ ከባጃጅ ጀምሮ ኦልድ የሚባሉ መኪኖች ጭምር ወደ ኤሌክትሪክ እየተቀየሩ ይገኛሉ። ዘመኑ የኤሌክትሪክ ነው አባቴ ኢትዮጵያ ውስጥ አሁን ባለው የነዳጅ ውድነት የናፍጣም ሆነ የጋዞሊን መኪኖችን መንዳት አያዋጣም። ፊታችንን ወደ ኤሌክትሪክ መኪኖች አዙረናል። ምክንያቱም ኤሌክትሪክ መኪኖች እየተበረታቱ ስለሚገኙ በመላው ዓለም። እስካሁን ባየነው የገልባጭና የከባድ መኪኖች ነገር ለነዳጅ መኪኖች የተተወ ነበር። ነገር ግን የኢቪ ዳምፕ ትራክ ችግሮችን በሙሉ ቀርፎ በህንድ አስተማማኝ በሆነ ሁኔታ ስራ እየሰራ ይገኛል። እንደነገርኳችሁ መኪናው ከተሰራና ወደ ስራ ከገባ ዓመታት አልፎታል። በህንድ ደግሞ እንደምትመለከቱት በጣም ብዙ ስራዎችን እየሰራ ይገኛል። ስለዚህ ልምድ ያለው መኪና ነው ዛሬ ማስተዋወቃችሁ። ፕሮፔል ኢቪ ዳምፕ ትራክ ችግሮችን ተቋቁሞ መስራት ከቻለ፣ በርካሽ ቻርጅ ከተደረገ፣ የመጫን አቅሙ ከፍተኛ ከሆነ ወገኔ ምን ትፈልጋለህ? በኤሌክትሪክ ገልባጭ ደረጃ ለህንዶች ይህ መኪና በኩራቸው ነው። ማለትም የመጀመሪያ የኤሌክትሪክ ዳምፕ ትራካቸው ነው። መኪናውንም ሲሰሩት በተለይም ለኦፍሮድ አስበው ነው የሰሩት። ማለትም ከመንገድ ውጪ በኦፍሮድ የሚንቀሳቀስ መኪና ልክ እንደ ሲኖትራክ ኤሌክትሪክ ነው ብላችሁ በጭራሽ እንዳትንቁት። ምክንያቱ መኪናው ከሲኖትራክ እኩል በሚባል ሁኔታ ስራ እየሰራ ይገኛል በህንድ ኢትዮጵያ ቢመጣም በአግባቡ ስራውን እንደሚወጣ እተማመናለሁ። ይህንን የህንድ ምርት ብዙ ሰዎች ያደነቁለት አንደኛ ፐርፎርማንሱ ነው። ፐርፎርማንሱ ጸዴ የሚባል ነው። ሁለተኛ ደግሞ ሴፍ የሚባል መሆኑ ነው። ሶስተኛ ነጥቡ ደግሞ እንደ ማንኛውም ኢቪ ሌስ ኮምፖነንት ያለው መኪና መሆኑ ነው። ከዚህም ጋር ተያይዞ እንደ ማንኛውም ኢቪ ዝቅተኛ የጥገና ወጪ የሚጠይቅ ገልባጭ መኪና በእርግጥም መኪናውን ህንዶች ተጠበውበታል። እነሱ እየሰሩበትም ይገኛሉ። እስካሁን ግን ኢትዮጵያ አልገባ። በእውነቱ በቅርብ ኢትዮጵያ ውስጥ ልታዩት ትችላላችሁ ይህንን መኪና፣ ምክንያቱም የነዳጅ ውድነት እንኳን የኤሌክትሪክ መኪና ሌላም ነገር ሊያስገዛችሁ ይችላል። የተከበራችሁ የቻናሌ ቤተሰቦች፣ ለማነጻጸር እንዲመቸኝ ይህንን መኪና አስቀድሜ ከመናገሬ በፊት የሲኖትራክን ስፔስፊኬሽን ወሳኝ ወሳኝ የሚባሉትን ልንገራችሁ። የመጀመሪያው ሲኖትራክ ከ25 ቶን እስከ 60 ቶን መጫን ይችላል። ሆርስ ፓውሩ ደግሞ ከ336 እስከ 420 አማራጭ አለው። ሶስት አይነት ትሪም ሌብሎች ያሉት ሲሆን አራት በ2 6 በ4 እና 8 በ4 ይባላሉ። አክስል ኮንፊግሬሽናቸው። ስለ ሲኖ ትራክ ይህን ያህል ካልኳችሁ ይበቃኛል። አሁን ደግሞ ስለ አዲሱ መኪና ፕሮፔል ኢቪ ዳምፕ ትራክ ልንገራችሁ። ይህ መኪና በሚያስደንቅ ሁኔታ ሶስት አይነት ትሪም ሌብሎች አሉት ማለትም በተለያየ መጠን ቀርቦላቸዋል። የመጀመሪያው 6 በአራት የሚባለው ሮክ የሚባለው ትሪም ሌብል ሲሆን ሁለተኛው ትሪም ሌብል ደግሞ 8 በአራት ኤችኢቪ ሮክ የሚባለው ነው። ሶስተኛው ትሪም ሌብል ደግሞ 8 በአራት ሆኖ 47 ኤችኢቪ ኮል የሚባል ሲሆን ሶስቱም ትሪም ሌብሎች የተለያየ ስፔሲፊኬሽን አላቸው። ምንም እንኳን አንድ የሚያደርጓቸው ስፔሲፊኬሽኖች ቢኖሩ የመጀመሪያው የምነግራችሁ ዊልቤዛቸው ነው። ዊል ቤዛቸው 4300 ሚሜ የመጀመሪያው ትሪም ሌብል ሲሆን 6 በአራቱ 8 በአራቱ ሮኩ 5900 ሚሜ ነው። ዊል ቤዙ ከጎማ ጎማ ያለውን ስፋት ሲያመለክት ነው። ሶስተኛው ትሪም ሌብል ደግሞ 6215 ሚሜ ዊል ቤዝ ያለው ሲሆን፣ ሶስቱም ትሪም ሌብሎች የተለያየ ዊል ቤዝ አላቸው። ሌላኛው ኦቨራል ዳይሜንሽናቸው ነው። የመጀመሪያው ትሪም ሌብል ማለትም 6 በአራቱ 8275 ሚሊ ሜትር ርዝመቱ ሲሆን ስፋቱ ደግሞ 2800 ሚሊ ሜትር ነው። ቁመቱ 3650 ሚሊ ሜትር ሲሆን ከሁለቱ ትሪም ሌብሎች አንጻር ሲታይ አነስተኛው ይሄ ነው። የሁለተኛውን ትሪም ሌብል ዳይሜንሽን ስንመለከት 9875 ሚሊ ሜትር ርዝመቱ ሲሆን ስፋቱ 2800 ሚሊ ሜትር ነው። ቁመቱ ደግሞ 3700 ሚሊ ሜትር ሲሆን መሐከለኛ የሚባል ነው። ሶስተኛው ትሪም ሌብል ደግሞ 10190 ሚሜ ርዝመቱ ሲሆን ስፋቱ 2800 ሚሜ፣ ቁመቱ 3700 ሚሜ ነው። በዚህ መሰረት ሶስቱም ትሪም ሌብሎች የተለያየ ዳይሜንሽን አላቸው በቁመትና በስፋት ደረጃ። በዚህ መሰረት ሶስቱም ትሪም ሌብሎች በርዝመት ደረጃ የተለያየ ርዝመት ሲኖራቸው ስፋታቸውና ቁመታቸው ግን ተመሳሳይ ነው። ሌላኛው የምነግራችሁ ደግሞ ግራውንድ ክሊራንስ ወይም ከመሬት ያላቸው ከፍታ ነው። የመጀመሪያው ትሪም ሌብል 6 በ4ቱ 265 ሚሜ mm ከመሬት ከፍታ ሲኖረው ሁለተኛው ትሪም ሌብል 8 በ4ቱ 305 ሚሜ mm ከመሬት ከፍታ አለው። ሶስተኛው ትሪም ሌብል 8 በአራቱ 4 ኮል የሚባለው ደግሞ 265 ሚሜ mm ከፍታ አለው ከመሬት። ቦዲያቸው ከ18 ኪዩቢክ ሜትር እስከ 33 ኪዩቢክ ሜትር ልዩነት ሲኖራቸው ግሮዝ ቬክል ወይታቸውን ስንመለከት ደግሞ የመጀመሪያው ትሪም ሌብል 45000 ሲሆን ሁለተኛው ትሪም ሌብል 60000 ነው። ሶስተኛው ትሪም ሌብል ደግሞ 55000 ኪሎግራም ነው። ይህም ከመጫና አቅማቸው ጋር በቀጥታ ይዛመዳል። ግሮዝ ቬክል ዋይት ማለት ግን በአጠቃላይ የመኪናውና የተጫነው ነገር ክብደት ነው። የተገጠመላቸው ሞተር ፐርማነንት ማግኔት ሲንክሮንዝ ሞተር የተገጠመላቸው ሲሆን ለሶስቱም ትሪም ሌብሎች ማክሲመም ፓወራቸው የሶስቱም ተመሳሳይ ሲሆን 350 ኪሎዋት ነው። ማክሲመም ተወርካቸው 20800 ኒውተን ሜትር ሲሆን የሶስቱም ተመሳሳይ ነው። ትራንስሚሽናቸው ሰባት ስፒድ ፎርዋርድ እና አንድ ወደ ኋላ ያላቸው ሲሆን ሶስቱም ተመሳሳይ ናቸው። ወደ ብሬካቸው ስንመጣ ዱዋል ላይን ኤርብሬክ ዊዝ ኤቢኤስ የተገጠመላቸው ሲሆን ሶስቱም መኪናው የተለያዩ ፊውቸሮች ተገጥመለታል። አሁን ወደ ወሳኙ ነጥብ ልለፍላችሁ የባትሪ ፓካቸው የመጀመሪያው ትሪም ሌብል ማለትም 6 በአራቱ ከ171 እስከ 256 ኪሎዋት አወር የተገጠመለት ሲሆን ሁለተኛው ትሪም ሌብል ደግሞ ከ256 እስከ 385 ኪሎዋት አወር ተገጥሞለታል። ሶስተኛው ትሪም ሌብል ደግሞ ከ256 እስከ 385 ኪሎዋት አወር የተገጠመለት ሲሆን ከሁለተኛው ትሪም ሌብል ጋር ተመሳሳይ ነው። ሌላኛው የተከበራችሁ የቻናሌ ቤተሰቦች ይህ መኪና የመጫን አቅሙ ነው። ይህ መኪና የመጫን አቅሙ ከ45 እስከ 60 ቶን መጫን ሲችል ሲኖትራክ እንደነገርኳችሁ ከ25 እስከ 60 ቶን መጫን ይችላል። ሲኖትራክ ዝቅ ያለበት ምክንያት አራት በሁለት አማራጭ ስላለ ወይም አነስ ያለ የመጫን አቅም ያለው ሲኖትራክ ስላለ ነው። ስለዚህ ከሲኖትራክ ጋር ፍጹም ተመሳሳይ የመጫን አቅም አላቸው ማለት ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ የዚህን መኪና ዋጋ ልንገራችሁ። በዚህ ሰዓት ይህ መኪና በህንድ ሩፒ እየተሸጠ የሚገኘው ከ3,600,000 እስከ 3,900,000 ብር